ይደምቃሉ። ሁሉ ሙዚቀኛ ሲበዛ ስራ ይበዛበታል። የአንዱን ክለብ ስራ እንደጨረሰ ጎራ ይላል። የዚያኛውም ስራ ሲያልቅለት ደግሞ ሌላኛውን ይሰልሳል። ሁሉ ሙዚቀኛ ከበዓል ዋዜማ ጀምሮ ባሉ ቀናት እጅጉን በስራ ይጨናነቃል። እንዲህ ባለው ውጥረት መካከል ግን ልክ እንደ ያሬድ ነጉ የተረሱ፣ የተገለሉ፣ በብዙ ችግር ውስጥ ያሉ ሙዚቀኞችን በቀጥታ የማግኘት እድል የተነፈጉትን ሰዎች አስበው እስኪ ደግሞ ዘንድሮ እነሱን ላስደስት ብሎ የሚሰራ ባለሙያ እምብዛም አይታይም። ድምፃ ያሬድ ነጉ በዘንድሮ የፋሲካ በዓል ላይ ቃሊቲ ማረሚያ ቤት ሄዶ ለሴት ታራሚዎች የሙዚቃ ስራውን ሲያቀርብ ታራሚዎቹ ላይ ከታየው ደስታ በላይ ከ129 ሺህ በላይ ተከታይ ባለው የያሬድ ነጉ የዩቲዩብ ቻናል ላይ ፕሮግራሙን እየተመለከቱ እጅጉን ደስተኞች ነበሩ። ታዲያ የያሬድ ነጉ የመድረክ ስራ ላይ ድንገት ከታራሚዎቹ መካከል አንዲት ታራሚ ከነ ልጇ ወደ መድረኩ ብቅ ብላ የኩኩ ሰብስቤን ና ቀዘባዬን ታንጎራጉር ጀመር። በዚህ መካከል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 ድምጻዊ ያሬድ ነጉ የዘንድሮውን የፋሲካ በዓል ምክንያት በማድረግ ቃሊቲ ወርዶ ልዩ የ2017 የትንሣኤ በዓል ዝግጅቱን በፌዴራል ማረሚያ ቤቶች ለሚገኙ ሴት ታራሚዎች የቀጥታ የመድረክ ስራውን ባቀረበበት ሰዓት አንዲት ድምፃዊት ከነልጇ መድረክ ላይ መታየቷ ጥያቄ ፈጥሯል። ከዚህ ጉዳይ ጋር ተያይዞ የማያውቋት ሰዎች እቺ ሰው ማነች ሲሉ፣ ሌሎች ደግሞ ፍሬህይወት ስለሺ እንዴት ብላ ነው ማረሚያ ቤት የወረደችው የሚል ጥያቄ ሲያነሱ ተሰምቷል። ከዚህ ጋር ተያይዞ ታዲያ ዘ-ሐበሻ የዚችን ድምፃዊ ጉዳይ በተመለከተ አገኘው ያለውን መረጃ አጋርቷል። ከያሬድ ነጉ ስራም ጋር በተያያዘ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 ግራውንድ ፕላስ ፋይፍ የገበያ ማዕከል በመገንባት በድጋሚ ሱቆችን ለሽያጭ ያገናል። የቀሩን ቤቶችና ሱቆች ውስን ስለሆኑ ፈጥነው ይደውሉ። ቴምር ሪልስቴት ድምጻዊ ያሬድ ነጉ በማረሚያ ቤት ባቀረበው ኮንሰርት ላይ በእስር ላይ የምትገኘው ድምፃዊት ፍሬህይወት ስለሺ መድረክ ላይ ወጥታ ካቀነቀነች በኋላ ምን ሆና ነው የታሰረችው? የሚል ጥያቄ አቅርበውልኛል። በዚህም መሰረት የታሰረችበትን ምክንያትና የተፈረደባትን ዓመት ስንት እንደሆነ የሚያሳየውን ክስ መዝገብ አስመለክታቸዋለሁ ሲል ነው ዘ ሐበሻ ጉዳዩን የዘገበው። በዐቃቤ ሕግ የክስ መዝገብ ላይ አንደኛ ፍሬህይወት ስለሺ፣ ሁለተኛ አሊ ፈርዳን የተባሉ ሁለት ተከሳሾች በሶስት ክሶች መከሰሳቸውን ነው መረጃው የሚያመላክተው በክስ ዝርዝሩ ላይ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 ከላከችላቸው በኋላ ባህሬን ሲደርሱ ተወዛዋጅ መሆናቸውን እንዳይገልጹ በማስጠንቀቅ ሁለተኛ ተከሳሽ ለአሊ ፈርዳን በማስተላለፍ በሚያስተዳድረው ሞኖ የተባለ ሆቴል ውስጥ ከሚያቀርቡት ዘመናዊና ባህላዊ ውዝዋዜ በተጨማሪም ለሆቴል አገልግሎት ከሚመጡ የሆቴል ወንድና ሴት ደንበኞች ጋር የአልኮል መጠጦችን እንዲጠጡ ዝሙትና መሰል የወሲብ ተግባራትን እንዲፈጽሙ በማድረግ ይከፈላቸዋል ከተባለው አምስት መቶ ዶላር የወር ደመወዝ ሁለት መቶ ዶላር ለአንደኛ ተከሳሽ ፍሬህይወት ስለሺ እንዲከፈል በማድረግና ይላል ሁለተኛ ተከሳሽ አሊ ፈርዳን የሚያስተዳድረውን ሆቴል ገቢ ከፍ በማድረግ ከተጠቀመባቸው በኋላ ወደ ሀገራቸው እንዳይመለሱ የጉዞ ሰነዳቸውን በመያዝ ለሌላ ለማይታወቅ ግብረ አበሩ በማስተላለፍ በምታስተዳድረው ማርኮ ፖሎ በተባለ ሆቴል ውስጥ ለሆቴል አገልግሎት ከሚመጡ የሆቴል ወንድና ሴት ደንበኞች ጋር የአልኮል መጠጦችን እንዲጠጡ ዝሙትና መሰል የወሲብ ተግባራት እንዲፈጽሙ በማድረግ በባህሬን ሀገር መቆየት ከሚችሉበት የሶስት ወራት ጊዜ ለተጨማሪ አራት ወራት እንዲራዘምና ቪዛቸው እንዲቃጠል በማድረግ የተበዳይን ተጋላጭነትን በመጠቀም ከሰዎች ጋር ወሲብ እንዲፈጽሙ ካደረጓቸው በኋላ መጋቢት 15 ቀን 2015 ዓ.ም ወደ ሀገራቸው የተመለሱ በመሆኑ በዋና ወንጀል አድራጊነት ተካፋይ በመሆን በሰው መነገድ ወንጀል ተከሰው በፍትሕ ሚኒስቴር የጠቅላይ አቃቤ ሕግ ዘርፍ የተደራጁና ድንበር ተሻጋሪ ወንጀል ጉዳዮች ዳይሬክቶሬት ጄኔራል አቃቤ ሕግ ክስ አቅርቦባቸው በፌዴራሉ የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ወንጀል ችሎት ክርክር ሲያደርጉ ቆይተዋል። ክርክሩ ሂደትም በአቃቤ ህግ በተከሳሾች ላይ ማስረጃ አቅርቦ እያሰማ ሲሆን አንደኛ ተከሳሽ ፍሬህይወት ስለሺ በአቃቤ ህግ የቀረበባትን ክስ መከላከል ባለመቻሏ፣ ሁለተኛ ተከሳሽም አሊ ፈርዳን በችሎት ቀርቦ ሊከላከል ባለመቻሉ ምክንያት ፍርድ ቤቱ በተከሳሾች ላይ ጥፋተኝነት ፍርድ በመስጠት የቅጣት ውሳኔ ያሳረፈ ሲሆን በዚህም በአንደኛ ተከሳሽ ፍሬህይወት ስለሺ ላይ በ13 ዓመት እስራትና በ30 ሺ ብር የገንዘብ መዋጮ፣ ሁለተኛ ተከሳሽ አሊ ፈርዳን ላይ ደግሞ በሌለበት በ16 ዓመት እስራትና በ75 ሺ ብር የገንዘብ መቀጮ እንዲቀጡ ሲል ወስኗል። ከዚህ በኋላ ነው እንግዲህ ፍሬህይወት ወይን ቤት መሆኗ የታወቀው። የገንዘብ ቅጣት መቀጮ እንዲቀጡ ሲል ወስኗል። ማረሚያ ቤት ከመውረዷ በፊት በተለይ ደግሞ እኔ ወደሃለው ተዋት በልዛም መዛም በሚለው የብዙነሽ በቀለ ስራዋ ትታወቃለች። ልፍ ሲልም ተለወጥከብኝና አሳመነኝ አወይኔ የተሰኙ ደግሞ የቪዲዮ ሙዚቃዎችንም ሰርታ እንዲሁ ወደ አድማጭ ተመልካች አድርሳለች። ያሬድ ነጉ የቃሊቲ ማረሚያ ቤት ስራ ጋር ተያይዞ ጠበቃው አቶ አባየው ጌታ እንዲህ ሲሉ ሐሳባቸውን አስፍረዋል። ሙያዬ ጥብቅና በመሆኑ ማረሚያ ቤት ያሉ ሰዎችን በተለይም ደግሞ ደንበኞችን ለማግኘት የሚሄድባቸው አጋጣሚዎች ብዙ ናቸው። በሄድኩባቸው በተለያዩ አጋጣሚዎችና የተለያዩ ጊዜያት የሙድ መቀያየር አስተውየባቸው አውቃለሁ። ድባቴ ተጭኗቸው ተጫጭኗቸው በትንሽ ተስፋ ተደስተውም ያውቃሉ። በተለይ የተከሰሱባቸው ወንጀሎች ከበድ ያለ ከሆነ ደግሞ የሚታይባቸው የስሜት አይነት መቀያየር ከፍተኛ ነው። ውሳኔ የተሰጥቶባቸው ይግባኝ ክትትል ላይ ያሉትም እንደዛው ናቸው። ይህን የምጽፈው ዛሬ ድምፃዊ ያሬድ ነጉ ቃሊቲ ማረሚያ ቤት ተቋም ገብቶ ታራሚዎች ሙዚቃ አቅርቦ የተደሰቱትን ደስታ በቪዲዮ በገጹ አጋርቶ ከተመለከትኩ በኋላ ነው። ታስሬ ባላውቅም የታሰሩ ሰዎችን አውቃለሁ አያለው ተስፋ መቁረጥ፣ ድባቴ፣ ራስ መጥላትና ሌሎች አሉታዊ ባህሪያትን የሚስተዋልባቸው መሆኑንም እሙን ነው። ደግሞ በትንሽ የተስፋ ፊታቸውም ታበራላቸዋለች። ለምሳሌ ይግባኛቸው ተቀባይነት አግኝተዋል፣ ቀጠሮ ይዤ መጥቻለሁ ካልኳቸው፣ ፍርዱ የመሻሻል ተስፋ ያለው መሆኑን ከነገርኳቸው፣ ፊታቸው ላይ የሚታየው የደስታና የፈገግታ ነገር አጃይብ ያሰኛል። በእርግጥ እነዚህ ሰዎች ጥፋት አጥፍተዋል ተብለው ተፈርዶባቸው የእስር ጊዜያቸውን እዚያው ተቋም እያሳለፉ ያሉ እንዲሁም የዋስትና መብት ተከልክለው በችሎት ክትትል ላይ እያሉ ይገኙባቸዋል። እነዚህ ሰዎች በሞት እስካልተቀጡ ድረስ ወደፊት የፍርድ ጊዜያቸውን ጨርሰው በምህረትና በአመክሮ ወጥተው ማህበረሰቡን የሚቀላቀሉ ሰዎች መሆናቸውን መገንዘብ ያስፈልጋል። ጥፋተኛ የተባሉ ሰዎች እስረኞችን ማዝናናት ምን የሚሉት ቅብጠት ነው የሚሉ አንዳንድ አሉታዊ አስተያየቶችን እየተመለከትኩ ነበር። እና ይህን ልሉድ ይላሉ። ከዚህ ጉዳይ ጋር ተያይዞ እያሬድ ነጉን እንዴት ቃሊቲ ወርዶ ታራሚዎችን ያዝናናል? ምን አይነት ነገር ነው? ሊቀጡ አይደለም ወይ እስር ቤት ያሉ ብለው ሀሳብ ላነሱ ሰዎች ነው እንግዲህ ጠበቃው ሀሳባቸውን የሰነዘሩት የሀገራችን ኢኮኖሚ ሁኔታ ሆኖ ነው እንጂ ሌሎች የአውሮፓ ሀገራት እነ ስዊድን እነ ኖሬ በመሰሉ ሀገራት ላይ እስረኛ ሆኖ መቀመጥ መታደል ነው የሚያስብል መሆኑን ከተለያዩ ከምናያቸው ቪዲዮዎች መመስከር የሚቻል ይመስለኛል። አንዷንዱም በቅርቡ የሆነ ፖድካስት ላይ እዚህ ሰርተን ከመኖር ዱባይ ብንታሰር ይሻላል ብላ በመናገሯ ፈገግ ማለታችን የቀናት ትዝታ ነው። ጉዳይን ሳጠቃልል ማረሚያ ቤቶችን በቅርቡ በዶክተር በዛብህ ብርሃኑ የሚመራው ቡድን ነጻ ህክምና ድጋፍ እንዳደረገ ሁሉ አርቲስቶች፣ የስነ ልቦና አማካሪዎች፣ መንፈሳዊ ሰዎች፣ ዘማሪያንና ሌሎችን በሙያቸው ቢያገለግሏቸው ነገ ታርሞ በሚወጣና ወደ ማህበረሰቡ በሚቀላቀል ሰው ላይ የሚያሳርፉት አሻራ ቀላል የማይባል መሆኑን አጽንኦት መስጠት ያስፈልጋል። ድምፃዊ ያሬድ ነጉ ስላደረግከው ድርጊት ላደንቅህና ላመሰግንህ እወዳለሁ። ይህንን ማረሚያ በአንድም ሆነ በሌላ የሚጎበኝና የሚያውቅ ሰው የሚረዳው እውነት ነው ሲሉ ጠበቃው የያሬድ ነጉን ስራ አድንቀው ተናግረዋል። ድምፃዊት ፍሬህይወት ስለሺም የተፈረደባትን ፍርድ በሰላም ጨርሳ ወጥታ መልሳ ወደምትወደው ሙዚቃና ወደ አድናቂዎቿ እንድትመለስ ምኞታችን ነው። በተለይ ደግሞ እዛ ሆና የወለደቻት ልጅ ምንም በማታቀው ሁኔታ በአንድ አጥር ውስጥ ተከልላ የመኖሯ ጉዳይ እጅጉን የሚያም ነገር ነው። ያማሌ ግን ሰው ከስተቱ ተምሮ ታርሞ ታርቆ ከወጣ ወደ ተሻለ ደረጃና የተሻለ ስብዕና ይዞ መውጣቱ የማይቀር ነገር ነው እና ድምጻዊት ፍሬህይወት ስለሺን ተመልሳ ወደ ሙያዋ እንዲህ ፍንጥዝ ድስት ያስደረጋትን ሙያ በነጻነት የምትሰራበት ቀን ይመጣል ብለን እናስባለን። እንዲያም እንዲሆንላት መሻታችን ነው። እናንተም የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ ክበሩልን። ዘ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ አድርጉን።